ቢመጣ ነው። ሰላም ሰላም ውድ ቤተሰቦቻችን እንዴት ናቸው? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬም በድጋሚ ተመልሰን መጥተናል። ያው በነሚት ጉዳይና በነ ልዑል ጉዳይ ነው። ያለፈው ቪዲዮ ላይ እንዳያችሁት በጣም አስጨናቂ ነበረ። እኔ ልዑል ምን ነክቶት ነው ይሄን ያክል የልጅ ፍቅር እንደዚህ ያደረገው ብዬ ገርሞኛል። ባለፈው የሆነች የጠፋች ዛን ነበረች፣ እኛ ጋር መጣች። ማለትም የናቲ ልጅ ወይም ደግሞ የናቲ ማለት ነው እናቷ ጥላብኝ ሄደችው ማለት ነው። እሷን ሕፃን ሰጠኝ ሰጠኝ ሲል አላመንኩትም ነበር ይሄን ያክል ሕፃን እንደሚወድ ባውቅ ኖሮ የዛን ጊዜ ሰጠው ነበረ። እና ቤተሰቦቻችን ያው እንዳያችሁት ነው ባለፈው የተፈጠረውን ነገር። እሷ አዝናለች። ስታዝን ደግሞ ዝም ብላ አይመስለኝም። እኔ ከጀርባ የሆነ ነገርም አለ፣ የሆነ ችግርም አለ ብዬ አስባለች። ምክንያቱም ደስተኛ ልትሆን ሲገባት አዝናለች። እና ቤተሰቦቻችን ዛሬ ያ ነገር መጥራት ይኖርበታል ብዬ ስላሰብኩኝ ግዴታ እሚት ያለውን ነገር እንድትነግረን የምታውቀው ከሆነ ማለት ነው ካልሆነ ደግሞ ግዴታ ሄዳ ሆስፒታል መመርመር እንዳለባት ነው የተሰማኝ፣ ማለት ነው። ስለዚህ ከሁለት አንዱ ነገር ታደርጋለች ማለት ነው። ሴት ልጅ ነች እና ታውቃለች። ያለ ምክንያት ዝም ብላ አላዘነችም። ሕፃኑ ከሌለ ወይም ደግሞ ሆዷ ምንም ነገር ጽንሱ ከሌለ ታውቀዋለች። ያን እንድትነግረን እንፈልጋለን ማለት ነው። እና ልትደብቀንም አትችልም ብዬ አስባለሁኝ። ስትነግረኝ ደግሞ ለእኔ ብቻ አደለም፣ እሱም ሊቆርጥለት ይገባል መስማት አለበት። ልዑልም ሊቆርጥለት ይገባል ማለት ነው። ያለውን ነገር አውቆ እንደዚህ መጓጓቱን እንዲያቆም እና ሌላ ተስፋ እንዲይዝ ማለት ነው እና ይህን ተስፋ ካልያዘ ደግሞ እየተመላለሰ የተለያዩ ነገሮችን ማድረጉ አይቀርም እና ቤተሰቦቻችን ድጋሚ ያው በስነስርዓቱ ትዳር መስርተው ልጅ የሚወልዱበት ጊዜ ገና ነው። እድሜያቸውን ገና ስለሆነ ሚትም ገና ልጅ ነች። እሱም እንደዛው ማለት ነው እና ገና ረጅም ጊዜ አላቸው። ስለዚህ በአንድ የተስፋ የሚያስቆርጥ ነገር ውስጥ መግባት እንደሌለበት ስለተሰማኝ ለመምከርም ለመንገርም ጭምር ነው እና ያው ሁለቱንም እንድጠራቸው እሆኛለሁ ማለት ነው። ልዑልንም ጠርቸዋለሁ። እሚትም ያው እዚህ ሆነች፣ ግን ምንም አላውሯትም። እንደዚህ እንደዚህ ብዬ አላውሯትም እና ግዴታ ማውራት ይኖርብኛል መናገር የሚኖርብኛል እና ብቻ እኔ በጣም ነው ያዘንኩት፣ በራሴ ማለት ነው። እኔም ራሴ ልጅ በጣም ነው የምወደው፣ ሕፃን በጣም ነው የምወደው። በቃ ልጅ መውለድ ምኞት ነበር። እግዚአብሔር ይመስገን፣ እግዚአብሔር ሁለት ወንድ ልጆችን ሰጥቶኛል እና ይሄ ስሜት ይገባኛል። እንደ ሌሎች ወንዶች በቃ እንደውም ልጅ ጋር መቃጠል ምናምን የሚሉ ሰዎች አሉና እኔ መስዋዕትን ብከፍል ለልጆቼ ነው ደስ የሚለኝ ማለት ነው እና ልዑልም ልክ እንደዛ ይመስለኛል በዚህ በወጣትነት እድሜው ለልጅ ያለው ፍላጎት የተለየ ነው እና እስቲ እንግዲህ ትምጣ ማለት ይምጡና፣ ሁለቱ እሷም እንድትነግረው አድርጋለሁ። ያለውን ነገር እኔም እኩል ነው የምሰማው። ካልሆነ ግን አይ አልናገርም የምትል ከሆነ ግን ወደ ምርመራ መሄዳችን የማይቀር ጉዳይ ይሆናል ማለት ነው እና የኛም ጉዳይ የራሳችንም ጉዳይ ያለ ታውቃላችሁ። ሰሞኑ ፍቅር አሁን ፍቅር በዚህ ጉዳይ ላይ እንደው ራሷን አውቃ አስተያየት ስጭ ብትባል ምን ልትሰጥ ትችላለች? ግራ ነው የሚገባው እና ብቻ እግዚአብሔር አለ ለሁሉም ነገር እኔ ጽንሱ ኖሮ ሆዳ ውስጥ ይሄ ጽንስ ኖሮ ልውልም ደስተኛ እሷም ደግሞ እንትን ብላ አግዘናቸው ምናምን ህይወታቸውን ቢመሰረቱ በጣም ነው ደስ የሚለኝ። ፍቅር ፍቅር ሚቶ አስገባያት ወደ ውስጥ ምንም ምን እያለች ነበር

ማነው? የገደለባት? አባቱ አስገቢያት አስገቢያትና። በአንቺና ልዑልን ጠርቼዋለሁ። በአንቺና በልዑል ጉዳይ ላይ የምናወራቸው ሲሪየስ ነገሮች አሉ። አዲስ ነገር አዲስ ነገር ይኑር አይኑር አንቺ ጋ ነው አንቺ ጋ፣ በኋላ ነው የምናውቀው። እሱ ችግር የለም ፍቅር ውስጥ ገብተሽ እንዳትወጪ። እሺ፣ የሚት ነ በቃ ውስጥ ትሆን እሷ። ከእንግዲህ እንደውም ቪዲዮ ላይ ባትገባ ጥሩ ነው። እሺ፣ ነ ቁጭ ቤስቲ። አሁን እናንተ ትልልቅ ልጆች ናቸው አይደል ይምጣና በቃ እናውራ። አውሩ። አሁን እሱ የተመላለሰ የሆነ ነገር እኔ አሁን የራሴ ጣጣ ያለብኝ እንደገና አረሞ እናንተን ልጨምር? እንደዛ ነው የምትፈልጉት? ነይ ክፈችለት። ገባሉ። እንዴት ነው? ተነሰ የሚቀር ስራ አለሁ። እንዴት ነህ? አይ ምን ላውራህ ስለፈለኩኝ ነው ጊዜም አንፈጅም አንተም ወደ ስራ ትሄዳለህ እሷም ስራ ስላለባት ተረጋጋህ። የባለፈው እና ይዘህ መጣህ ደሞ እንትን ነው የዛን ቀን ጊዜ አልኩ። ጥሩ ግን ያው የምንጠቀመው ምናልባት እሷ ማትስማማ ከሆነ ነው እና ወደዚህ ሲጠቀመኝ ሎልሽ ሉላውን ታውቂያለሽ። ስሜቱ ማለት ለልጅ ያለውን ስሜት ታውቂያለሽ። እኔ ግን የማየው ነገር ምንም አላማረኝም። አንቺ ጉዳይም የእሱም ማለት ነው። ሁለታችሁም ደግሞ በዚህ አይነት መንገድ መቀጠል ትንሽ ይከብዳል። ገና ወጣት ናችሁ። ነገሮች ሊፈጠሩ ይችላሉ። ነገሮች ደግሞ ፌል ሊያደርጉ ይችላል። ይሄንን ስል ደግሞ ፌል አድርጓል እያልኩኝ አይደለም። እሱ የምናረጋግጠው ከሷ ነው፣ እና ዛሬ ጽንሱ ካላለ ነው በቃ አምኖበት ወደፊት ማድረግ ያለበትን ነገር ያደርግ ሳያሽ ግን አንቺ ዝም ብለሽ ታዝኛለሽ፣ ከመሬት ተነስቶ ትተክዣለሽ፣ ስራም እየሰራሽ አይደለም። ራሱ ውሃ ከፍተሽ ራሱ መዝጋት ተሻል ሲፈስ ነው ሚሆ ብርጭቆ እንደዚሁ ይዘሽ፣ ይህን ሳይ እኔ የሆነ ነገር ይሰማኝ እንደሚያስብ እና ወዲሽ ውስጥ ልጅ ይኖር አይኖር ማቀታሪት የለም እንዳለ ነግራኛለች። ተዘጋጅቻለሁ፣ በቃ ወደድኩት ነገር አዘጋጅቻለሁ። አይደለም እሱን ልውል አደለም። የሰው ልጅ ሆድ ውስጥ ያለ ህፃን ቀርቶ ተወልዶም ፍቅር ሰቶት ፍቅር ሰጥቷቸው ከቤተሰቡ ጋር ሰባት ቀን ስምንት ቀን ወራትም ቆይቶ እኮ የሰው ልጅ ይለያል አይደል? እኔ ክፉ ነገር ካፌ እየወጣ አይደለም እኮ፣ ግን አንዳንዴ እውነታ ሲመጣብን መቀበል መቻል አለብን። ስለዚህ ምንድነው እሱ መመርመሪያ ይዞ መቷል። እና አንቺ እኔ አለው እሱ ነው ይዘና ያለኝ። ሙሴ በእምነት ህዝቡን አሻገረ፣ በእምነት ባህሩን መታው። የመታው ግን በእጁ አልነበርም ከእግዚአብሔር ዘንድ በተሰጠው ዱላ ነው። እና ባህሩን ሲመታው ባህሩ ተከፈለ። ምናልባት የዛን ጊዜ ያንን ዱላ ጥሎ በእጁ ቢመታው ኖሮ ባህሩ ላይከፈል ይችላል። ገብተዋላ። አሁንም እሷ ታማ ልጅ አለ ማለት ልክ ያለ ዱላ ባህሩን እንደመምታት ማለት ነው። እምነቱ እኮ አለ፣ ግን ደግሞ ላይሰራል ይችላል ነው አምነህ አምነህ አለ ብለ ሙሉ ለሙሉ በሌለ ነገር ላይ ማመን ነው እምነት ራሱ የሚባለው። እምነት አለ፣ ግን እስቲል ታማ ነው። ተንቆራጣ ተንቆራጣ ነው የተነሳቸው። ደም ይፍሰሳት ይፍሰሳት እሷን ምን ጠይቅ ይሆናል አቅም እያለ ቁርጣት ብቻ ነው፣ ወይ ትመረመረልሽ ወይ ደግሞ እውነቱን ትነግሪ ነው። ማውራት ባትፈልጊ ማውራት ባልፈለግሽ ቁጥር ብዙ የሚበጠበጡ ነገሮች አሉ። ነገ ዛሬ ልብስ ገዝቶ ይመጣ ሰው፣ ነገ ደግሞ የልጁን ስም አውጥቶ ይመጣል። ይህ ሁሉ ነገር ከተፈጠረ በኋላ ከመናገር፣ ስለዚህ መናገር ባለብሽ መንገድ ተናገ። ከዚህ በላይ የሕልም እንጀራ አይላል ምን ማለት ነው? የደበቃችሁ ነገር አለ? እኔ የማውቀው ነገር የለም። እኔም እንደ አዲስ ነው የምሰማው። ከሷ ነው የምሰማው። ገና እውነቱን ንገሩኝ፣ አታስጨንቁኝ። ምርመራ ምናምን ጋር ከመሄዳችን በፊት የሚተናገሪና ያለውን ነገር ግልጽ አድርገሽ ንገሪው፣ ይመንበት፣ ይቀበል። በቃ አንተም ለዚህ ነገር ተዘጋጅ። ህፃኗ አለች ጥሩ ነው፣ እግዚአብሔር ይመስገን፣ እንኳን ኖረች። ህጻኗ የለችም። ይፈጠራል። እግዚአብሔር ሰጠ፣ እግዚአብሔር ነሳ። እንደዛ ብለህ ነው ማሰብ ያለብህ እንጂ አይደረግም እኮ። እሺ፣ የምተናገሩ ተናገሩ። እኔም ሰዓት አሁን ምርመራውን ምርመራ እንድናደርግ መቼ ሌላ ጣታዎች አታስገቢንም አይደለ? አንቺ ሴት ልጅ ነሽ። እራስሽን ታውቂያለሽ፣ ጠንቀሽ ከውስጥሽ የተፈጠረውን ህመምና እንትን ያለውን ታውቂያለሽ። ልጁ እንዳለ ታውቃለች። እና ነገር ነገር እንዳዲስ ነው አለ የተጸነሰው ጽንስ አለ ወይስ የለም? ነገር ስላለው ነገር ነገሪ። እኛም መስማት እንፈልጋለን። አንተም አምነህበት ልትቀበል ነው የሚገባ አለ ብለህ ነው የተቀበልከው። ምንድን ነው? አንቺ አንቺ ስሚ፣ ቆይ፣ ስሚ። ሲጀመር እርግዝናሽ ለምን ነው? ይቅርታ፣ አንቺ ልጅ ይዘሽ እንዴት ነው አረብ፣ እግዚአብሔር ተነሽ። እኔ አስጨነቃችሁኝ። እኔ እሚት ምንድነው ሰው የተፈጠረው? ንገሪ። ለምኑ ምንድነው? ምኑን አለች። ለምንድነው? አንተ እንደ በቃ ተመለስ አምነህ ለመስማት እሺ በቃ ምን ምን አጠፋሽና ነው? ይቅርታ አርግልኝ። ምንድን ነው የተፈጠረው? ሆ አረካትማ ነገር አለ የሚተናገሪ፣ ከዚህ በላይ ጊዜ አታቃትል። በቃ የለም? የባልሽ የኔ ልጅ እንዳው ለዚህ ነበር ቀድማ አትቸኩል። ተረጋጋሙሽ ና ተረጋጋሙ። ቀድማ ለዚህ ነበር ነገር ነው ነገር ለምን እንደሌለ ምናምን አስረጅው። ንገሪኝ እንጂ ስሚ፣ ለምንድን ነው የማደርገው? ማረፊ ትችያለሽ እየቻልሽ ለምንድን ነው? የለም ንገሪኝ፣ ምን ሆነ እንደሆነ ንገሪው፣ ምን እንደተፈጠረ ንገሪው። የተፈጠረውን ነገር መቼ እንዳለ እንደወረደ ምናምን ንገሪው ጣ